ሞባይል ቤት ነው ያደረግነው። ጥጥና መድኃኒት አለ የገዛንለት። ምን አልኮል አለ። ኡስማን አግዛት፣ ኡስማን አግዛት። እሺ ላንተ ነው።

ይሄው ብዙ ሰው ሊያግዝህ መጥቷል። ይኸው በቃኛ፣ ምንፈልገው እንድትታገስ ነው፣ እንዳትታመም ምን። እሺ እሺ፣ አይዞህ። ይኸው እህቶች ካሉ ኢትዮጵያ እኮ ደግነት በጣም አለ። አላስገባሽም፣ አይዞሽ፣ ችግር አላስገባሽም። ፍራበህ፣ ምግብ ላምጣ። ወይኔ ልቡን ነው ልቡን እንደዚህ ቀዳእ ምንድነው ለስኳር የሚሆን ነገር ምንድነው መሲ ስኳር አለብኝ እያለ ነው ሱኳር ከፍ እያለብኝ ነውምንድነ የሚሰጠ ስኳር ያለበት ሰው ሰውበአላ ንገርኝ አመጣልለው ሲጋራ አመጣልለውቁጭ በላአንተ ያው እየመጡ እኮ ነውወይ እዚህ ሲጋራ አታጨሳ። እዚህ ክልክል ነው። የለም ክልክል ነው። አሁን ሰው ሊረዳህ መቷል። በኋላ ታጨሳለህ። ተው እሺ፣ ቆይ ነው ውሃ ጠጣበት። ውሃ ወተት፣ ስኳር፣ በሽታ ምንድን ነው? በምንድን ነው የሚጠራው? እንኳን ስራቸውን ይስጣቸው። አትነካካ። ሁለት ነገር ተነባብሮበት ነው። መጀመሪያ የዚህ የመጠጥሙድ መረጋጋት አለበት። በረዶ ምናምን ነገር ትጡት ቤተሰብ ቤተ አሁን በረዶ ምናምን ነው መስጠት ያለባችሁ። ኤሚ ኬ ዩተር ነው አድርገሽ ነይ። እና ያጭስ፣ በቃ ያጭስ። ወላሂ እሺ አይለንም። ያጭስ እሱ እስኪ ያጨስ ድረስ ካሜራውን እኔ ከላይ ላይ ያዞራለሁ። ለምን ቲክቶክ ይቀጣኛል። አጭስ፣ ይኸው፣ ቁጭ በልና እዚህ ጋር። ግን ፖሊስ እዚህ ጋር እንዳይዝም ቁጭ በል፣ ቁጭ በልና አጭስ። ይተውኛል። ስኳሩ ሲጋራ ካጨስክ ብሏል። ቁጭ በይ ማርያም፣ ውስጥ ቁጭ በይ፣ ይሞቃል ፓኬት እየገዙለት ነው። ለጥፋት ሲሆን እኮ ሰው ሰውን ይረዳል። ሲጋራ ብቲ፣ መጠጥ ብቲ ይገዙለት። ውስጥ ግቡ፣ እዚህ ጋር ተሰብሰቡ፣ ፖሊስ እንዳይመጣ ውስጥ ግቡና ቁጭ በሉ።

መጠጥ እንትን ስላለ በቃ እሺ፣ ያረጋጋው ነበር። ከዛ ውጭ ግን ምንም ማትስጩ፣ ምንም ቢሉሽ ምንም ማትስጩ። አዎ፣ ግን አሁን የበለጠ ተረጋግቷል፣ ከቀድሞ። አሁን ይሻላል፣ ያወራል። ምን ፈለኩስ? ምን ላይተር? የለም ላይተር፣ ልፈልግን እኮ እሺ፣ ሲጋራ ማጨስ ነው የሚፈልገው።

ግን ኢትዮጵያዊነት ደስ ይላል፣ ወላሂ በጣም ቴንክ ዩ አስደሰታችሁ። ካልኤል ነው የምትመጣው? ሙኒት ወላሂ ፓርኪንግ ጊዜ ቆም ያለው መሲ ከደረሽ፣ እዚህ ጋር መብራት ይዞል እኮ ነው። እሺ እሺ። ሲጋራ እስኪያጨስ ነው። ወደ እራሴ አዞርኩት። ለምን ቲክቶክ እንዳይዘጋ ኮሜንት ዝጊ። ለምን ዘጋለው? ምናልባት መልካም ነገር የሚናገር ሰው አለ፣ ልክ መጥፎ ቃል እንደሚናገር እንዳለሁ ሎሚ አለ፣ ሎሚ አለ። አሁን ልስጠው። አሁን ሱጮ ሎሚ አው ለስኳር ጉዳት ያመጣበትን ሎሚስ? አዎ ሱጮ ምንም አያደርገውም። እንደት ነው የሚለው ግን? አንቺ እናት እስኪ አንድ ፍሬ ሎሚ ቆርጠን እንሰጠዋለን። ቆይ መሲ አባብላት እስጠው። ወላሂ ምናልባት ከሰማሁ እኛ በነገራችን ላይ እንደ ቤተሰቡ ነው የሚያየን። ለምን ሁሌም ስለምናገኘው፣ ስለምንቆጣው ምናልባት ለእናንተ እሺ ሊል ይችላል። ቆይቷል ልኮኛ ሚረዳ ሊው እየተሻገር ነው። እሺ በመኪና ነው አስፓልቱን እየተሻገርን አቆመ። አይተንሻል አይደለ? በቃሽ በማዶ ነው ቆማችሁ የመጣችሁት። ኦኬ

አይዋ ውስጥ አስገቡት፣ ግርግር እንዳይኖር። ነይ ነይ ቆንጆ ኢትዮጵያዊት ኩሩ እስከ

ይኸው ውዴ፣ ግላስ እስኪ አመጣልሽ ከሰምታሽ ግላስ ነው። ኢንኬዝ ደም አይታወቅም የሰው ልጅ እንደሚያጋጥመው። አይ የልቡ ያስፈራል። ተወው በእናትህ። አዎ

ታብታብ አድርጉ ኮፒ ሊንክ አድርጉ ያላችሁ ሰዎች ዶክተር እስኪ ሄድ እኮ ነው እያረጋጋችሁ ነው እሷ። ጥጥም አለ ጥጥ ላምጣ። ሞባይል ቤት ነው ያደረግ ነው። ጥጥና መድኃኒት አለ የገዛንለት ምን አልኮል አለ እኮ

ችግር የለም። ልብስ ቅያሬ እንሰጠዋለን። ለምን እንደዚህ አደረግ? እስቲ ቀና ብላ አሁን

መሲ መሲ ማይዘምዘም አያስፈልገውም። እሺ ቡናውን በጉልበት አስጠጩ። ስመጣ የግድ ሐኪም ቤት ይዤው እሄዳለሁ እንጂ መቀመጥ አይችልም። ምክንያቱም ስኳር አለው። ይሄ ልጅ ስኳር እያለበት መቀመጥ እውነቱን ከሆነ በትክክል ይናገር። ስኳር የለውም አለው። እርዳታው አይቀርም፣ ግን ስኳር ካለበት ሐኪም ቤት መሄድ አለበት። ይኸው ለስኳሩ ብቻ አይደለም ሐኪም ቤት ላዚም ነው መሄድ አለበት። ማይነር አይደለም ኤምኬ። ይሄ ወደ ውስጥ የገባ አይደለም ከላይ የተቀደደ ነገር ነው። በማንኛውም ስኳር ካለ ነው። ይሄኛው በቤት እንትን ማለት ይችላል። ስኳር ካለ ግን አይችልም። ስኳር ከሌለበት ምንም ችግር የለም። መድኃኒት ተደርጎ ምናምን ኖ እነሱ ምንም አይነት ነገር ከመጀመራቸው በፊት ደም ፕሬጀር ምናምን ስለሚያው የዛን ጊዜ ስኳሩንም ያውጣል። ማሚ ወይ ራሱ እኮ ነው። ስኳር አለበት አይመስለኝም። አዎ፣ ሹር አይደለም። እስቲ ልጅ፣ እሺ፣ በቃ ግድ የለም። ልድረስ፣ ግን ቡናውን አስጠጩ። መሲ ቡናውን አስጠጩ። እንትን የታለ? ፖሊሶቹ ሳይመጡ ቡናውን እንዲጠጣው ከመጡ ከዚያ ያስወጡናል እኮ። ለምን እነሱ ፖሊሶች ሳይመጡ በፊት ቡናውን ይጠጣና እንድንወጣ። ከዛ ሲጋራ ቱርኪሽ፣ ያለ ስኳር፣ ያለ ስኳር። እሺ መስዬ አ ስኳር እንደ ከዛ ሳይመጡ ቶሎ ብለን እንድንወጣ። ከዛ አንድ ሲጋራ ሰጣለሽ ቡናውን ከጠጣ በኋላ መደራደር ነው ያለብን። አሁን እናንጠሽ ድርድር ነው ኦኬ። ቆንጆ ነው ደግሞ ለምንድን እንደዚህ የምታረገው? ሲያምር ደግሞ ይሄ ውበት እኮ ኢማራት ላይ የሚፈለግ ውበት እኮ ነው ያለከ ሀቢቢ። ለምን እንደዚህ ያረክ? አሁን ተጫወት፣ ፈታ በል በቃ እርሳው። እሺ፣ እሺ፣ ምንድን ፈለክ? ሲጋራ፣ መጀመሪያ ቡና ሆን ጠጣ። አሁን ሳቅ፣ ተጫወት፣ በቃ እርሳው። እሺ፣ እኛ አለን ምን ፈለግ? ኪስ ውስጥ አለ ላውጣልክ። በእውነት ልሰጥክ ነው። እስኪ አንካበ አን አንድ ነው የምትፈልገው? አንዴላ እስቲ አሉጣም ነው ያለው የቢራ እንትን የለም። ይሄ እንደ ኮካ አይነቱ ጫፏ እንደዚህ የምትከፈተዋ በሱ ነው ቋያ መጀመር ነው። ፖሊሶቹ ከመጣታቸው በፊት አንድ እንድሰጠቅ ቡናውን ትጠጣለ። ከዛ ክንቤት ሄደን ይሄ ተጠርጎ በደንብ አሁን መስዬ ሲጋራውን ያጭስ ያጭስ ያነቃቃዋል። ምንም አይለውም። ቡናውን እየጠጣ ያጭስ ማወራረጃ ይሆነዋል። ቡናውን መጠጣት አለበት። ከቡናው ጋር ብቻውን ሳይሆን ከቡናው ጋር ቡና ይምጣለት።

በቆርቆሮ በጣም የሚገርም ሁኔታ ግን፣ እንደዚህ እየራበው ሰው ማለት ነው። ቼክ አያረጉትም። እዚህ ሰፈር ለመጠጥ ይሰጡታል። ለሆዱ ግን ምግብ አልበላም። ልቡ ቀጥ ብላለች። ቆም ነው አሁን

እስኪ ጨርሱ እኮ ውስጥ ቫይበር የለውም። እንደ እኔ እንደ እኔ ልጁ ይረጋጋ እና የሆነ ቦታ ወሰዱት። መጀመሪያ ልጁ አሁን መረጋጋት ነው የሚፈልገው። ከእዚህኛው አሁን ካለበት ሙድ መውጣት አለበት። ይሄ እንትኑ ትንሽ መቀዝቀዝ አለበት መስለኝ